በስምተ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር በደግነቱ በፍቅሩ በምሕረቱ የሚያኖረን የሚያኖራችሁ በጎነቱ፣ ቸርነቱ፣ ደግነቱ የጠበቃችሁ ብሩካን እግዚአብሔር ልጆች ጸጋው ምህረቱ ወስቶ ከሰማያ ተወርዶ ከእናታችን ከመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ እዳ በደላችንን የከፈለ የዳኑ ህዝቦች አረገን የአመተ ሰላም የአመተ ምህረት ልጆች አረገን ጌታችን ምሬታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ህያው ከሚሆን ከመንፈስ ቅዱስ ካስሙ ስሙ ለዘላለም የተወደደ የተመሰገነ ይሁን እግዚአብሔር ልጆች እናንተ የቆያችሁ ሰሞኑን ባደረግነው። ፈንድራይዚንግ እመቤታችን ወልቂጤ ማርያም ቅድስት ድንግል ማርያም ለነበራችሁ ተሳትፎ ከልቤ ምስጋና አቀርባለሁ። እግዚአብሔር እናንተን ዘራቸውን ይባርክ። የተወዳችሁ የእግዚአብሔር ቤተሰቦች ዛሬ መንፈስ ቅዱስ የሚናገረን ሊናገረን የሚወደው በጸጥታና በመታመን ኃይል ይሆንላችኋል የሚለውን ቃል ነው። ውስጣችንን በሱ መብራትነት እንፈልጋለን ፈትሻለን። ኢሳያስ መጽሐፍ ትንቢተ ኢሳያስ ምዕራፍ 30፥15 ላይ የምናገኘው መልእክት ነው። እንግዲህ መንፈስ ቅዱስ ወደ ሰው ልጆች የሚናገረው ቃል በየዘመናቱ በየሁኔታው እየተተረጎመ ለሚሰሙት ህይወትን ይሰጣል። እግዚአብሔር ልጆች ሁልጊዜ ከሰው ጋር አንኖርም፣ ሁልጊዜም ደግሞ ጫጫታ ውስጥ አንቀምጥም። ጊዜ ሲኖረን ጸጥ የምንልባቸው ራሳችንን ለይተን እስቲ ራሴን ላዳምጥ እግዚአብሔርን ላዳምጥ ብለን የምንለይባቸው ሰዓቶች አሉ። እነዚህ ጸጥታ ወይም ጽሞና ይባላል። ብዙ ቅዱሳን አባቶች በገዳም ያሉት በዚህ ጸጋ የሚጠቀሙ ናቸው። ጫጫታን ራቅ ብለው እግዚአብሔርን እያዳምጡ ራሳቸውን በእግዚአብሔር ቃልና በተቀደሰ የተመስጦ ሀሳብ የሚፈትሹ መንፈስ ቅዱስ በህይወታቸው እንዲሰራ የሚፈቅዱ አሉ። በዚህም መንገድ የተጠቀሙ በጣም ብዙ መንፈሳዊ አበው አሉ። በቤተክርስቲያናችን ውስጥና አንዳንዴም ከተማ ውስጥ የምኖረኛ በሁለት ምክንያቶች ጸጥ ልንል እንችላለን። አንደኛው አላማ ይዘን አሁን እንደተባለው እግዚአብሔር ላዳምጠው፣ ሕይወት ልፈትሸው ብለን ዝም የምንልባቸው ጊዜያቶች ይኖራሉ። ወይ ሱባኤ ይዘን ወይም ደግሞ እንደዚሁ ከሰው ርቀን በራሳችን መንገድ ታጥረን በመቀመጥ እስቲ ልስማው ብለን ጸጥ የምንልባቸው ጊዜያቶች አሉ። ሁለተኛ፣ እንዲሁ ህይወት ከሰው አርቆን ከሰው ጋር መዋል ከሰው ጋር ማደር የምንችልበት እድል አተን በአንዳንድ አጋጣሚ በእንጀራ ምክንያት በኑሮ ምክንያት ከሰው ርቀን ብቻችንን ፀጥታ ውስጥ የምንቀመጥ ሰዎች አለን። ሁለታችንም ዝም ብለን ጸጥ ብለን የምንቀመጥ ሆነናል፣ የምንቀመጥ ሆነናል ማለት ነው። በእነዚህ ሁለት ምክንያቶች ግን ምክንያቶቹ አሁን ቅድም ያነሳናቸው ሁለት ምክንያቶች ሁለቱም ምክንያቶች ዝምታችንን ወደ አንድ አይነት አላማ አይወስዱትም። በተለይ እግዚአብሔር ላዳምጥ ብሎ የሚቀመጥ ሰው እና ሰው ስለሌለ ጸጥ የሚል ሰው እኩል አይደለም። እግዚአብሔር ላዳምጥ ብሎ የሚቀመጠው በአላማ የእግዚአብሔር ድምፅ የመስማት እድል ያገኛል። ግን ሰው ስላላገኘ ጸጥ የሚል ሰው ግን በገዛ ልቡ ሀሳብ ሊዋጥ ይችላል። የሚገርማችሁ የሰው ልጅ በውጭ አለም በአደባባዮች በሰዎች በተሞሉ ቦታዎች ተቀምጦ ከሚሰማው ጫጫታ ይበልጥ የልቡ ጫጫታ ይበልጣል የልቡ ጫቃታ ደግሞ ውጭ ከሚሰማው ጫጫታ እየበለጠም አደገኛ ነው። ተመልከቱ እስቲ ዝም ብላችሁ ተራመዱ። ህዝቦች ባሉ በከተማ ሰው ባለበት በተጨናነበት ከተማ ብትሄዱ ምናልባትም እንደውም ፈታ ልትሉ ትችላላችሁ። ሰው የሚያወራው ሁሉ ጆራሽ ውስጥ አትከቱ። ጫቃታ ትሰማላችሁ እንጂ ያን ያህል ተረብሻችሁ አትመጡ። ግን አንዳንዴ ብቻችን ተቀምጠን ከልባችን ጫጫታ ከውስጣችን ከሚወጣው ሀሳብ ጋግን ስንውል ፊታችን ተቁሮ ልባችን ዝሎ መንፈሳችን ደክሞ እንወጣለን። ስለዚህ ዓለም ላይ ከምንሰማው ጫጫታ በላይ ልባችን ዓለም ውስጥ ያለው ጫጫታ እጅግ የበለጠና የበረታ ነው። አሁን እነዚህን ሁለት አይነት ጸጥ የምንልባቸው ሁኔታዎች ከተመለከትን በኋላ እግዚአብሔር ልስማ ብለን ጸጥ የምንልባቸው ወይም ጸጥ ማለት ይሻለኛል ዝም ልበል የምንልባቸውን ጊዜያቶች ራሱ በጥንቃቄ ማስተዳደር መቻል አለብን። አሁን እግዚአብሔር ልስማ ያለ ሰውም ቢሆን ሁለት አይነት ድምጮች ወደ ጆሮ ሊመጡ ይችላሉ የመጀመሪያው የእግዚአብሔርን ያው አምላኩን ድምፅ እንደ እምነቱ ሊያዳምጥ ይችላል ያ ማለት እግዚአብሔር በጆሮ ሹክ ይለዋል ማለት ግን አይደለም እንደዚያ የሚናገራቸው ድምፅ እያሰማ የሚናገራቸው ሰዎች ቅዱሳን አባቶች ነበሩ ና አብርሃም ና ይስሐቅ ና ያቆብ እንዲ ድምፅ ያዳምጡ ነበር ግን አሁን እኛ ባለንበት ዘመን ደግሞ እግዚአብሔር የሚናገርባቸው ብዙ መንገዶች አሉ። እዮብ እንዳለ እግዚአብሔር በአንድን በሌላ የሚናገርበት ዘመን፣ ይህ ዘመን እግዚአብሔር እንዴት እንደሚናገር ሳያውቁ እግዚአብሔርን ላዳምጥ ብሎ ጸጥ ብሎ መቀመጥ ለሌላ አደጋ ሊያጋልጥ ይችላል። ስለዚህ እውቀት በጣም ያስፈልጋል። እግዚአብሔርን ላዳምጥ ብለን ከተነሳን፣ ጸጥ ብለን መቀመጥ ከወደድን፣ ወይ ሱባኤ ወይም ሌላ መንፈሳዊ ጸጥታ ውስጥ ከገባን መጽሐፍ ቅዱስን ማንበብ አለብን። ለምን? እግዚአብሔር ቀጥታ በመጽሐፉ በኩል ይናገረናል። ወደ ህይወታችን አድራሻ ይመጣል። መንፈሳዊ ትምህርቶችና ስብከቶችን እንደዚሁ ማዳመጥ አለብን። ለምን? እሱ በባሪያ በኩል ለሰው መልት ይልካል። መዝሙራትን ማዳመጥ አለብን። በመዝሙራት በኩል መዝሙ መልት ይልካል። አንድ ጊዜ በጣም ከባድ ሁኔታ ውስጥ ሆኜ መዝሙር እያዳመጥኩ ነበር እና ሁኔታው በጣም ለእኔ ትከሻ ከባድ ነበር፣ የነበርኩበት እና ሁኔታዬን ለእግዚአብሔር እያስረዳው ነበር በጸሎት መኪና የነዳው እያስረዳው እያለ አስረደች ጨርሼ፣ መዝሙር ሳዳመጥ ያዳመጥኩት መዝሙር እግዚአብሔርን ለእኔ መልስ ሰጠበት መዝሙር ሆነ። አመሰግናለሁ ያልኩት መዝሙሩ ካለቀ በኋላ ለጥያቄ መልስ ስለሰጠኝ አመሰግናለሁ አልኩት። በመዝሙሩ ላይ የተገለጠው ሀሳብ በህይወቴ ደግሞ ሆኖ እግዚአብሔር በዛ በኩል እንደሚናገር ተማርኩ ማለት ነው። የተወደዳቸው እግዚአብሔር ልጆች እግዚአብሔርን አዳመጣለ ለምን እንደመሳሰ ዝም ብለን የንፋስ ሽውታ ማዳመጥ የባህር ዛፍና የገዳማትን ጸጥታ የጸጥታ በጸጥታ የሚሰሙ የወፎች ድምፅ ማዳመጥ ብቻ በቂን ብላችሁ እንዳታስቡ። የሚናገር የተቀደሱ ተናጋሪዎችን ስለሚጠቀም እግዚአብሔር ማዳመጥ አለብን ወይ አባቶች ጋር ሄዶ መካከል ወይ ደግሞ እንደተባለው መንፈሳዊ መልእክቶች ያሏቸውን ትምህርቶች በመዳመጥ በማንበብ መጽሐፍ ቅዱስን በማንበብ እግዚአብሔር መልስ እንዲሰጠን እድሉን በሩ መክፈት አለብን። ለመሰላቸው ጌታ ኢየሱስ ክርስቶስ መላሽ ነው። አብሮ ኗሪ ነው። ሰሚ ነው። ስሙም አቤቱ ነው። አቤት ባይ ማለት ነው። ነገር ግን በር ከፋች ሰዎች መሆን አለብን። ደግሞ ውጭ ቆማ አይናገርም። ከደጅህ ቆሚ አንኳኳለሁ ድምፄን ብትሰማ ወደ አንተ ወደ ቤት ትከፍትልኝ ወደ ቤት እገባለሁ ነው። ወደ ቤት እንዲገባ ወደ ጉዳያችን እንዲገባ በደጁ መክፈት አለብን። አሁን የምንላቸው ነገሮች መጽሐፍቶችን ማንበብ፣ መንፈሳዊ መዝሙራትን ማዳመጥ፣ አስተማሪዎችን በጽሙና ለእኔ እግዚአብሔር የሚናገረኝም ብሎ ማዳመጥ ደጅ ለቆመው ጌታ በር እንደመክፈት ነው። ከዛ እሱ ገብቶ ለቤታችን ልክ የሆነውን ነገር መናገር ይችላል። ከተናገረ ደግሞ በኋላ አድንቀን አይደለም መመለስ ያለብን። ጌታ አርቲስት አይደለም፣ አድናቂ አይደለም። የሚፈልገው ህይወት ነው። ኢየሱስ ክርስቶስ ህይወት ነው። የዘላለም ህይወት፣ ለዘላለም የምንኖረው ህይወት ነው። ህይወት ስለሆነ ቃሉን ቶሎ ብለን የሰማነውን ቃል በሰማነው ቃል ውስጥ ህይወታችን ለመምራት መወሰን፣ ተው የሚለን ካለ መተው፣ ቀጥሎ የሚለን ካለ መፈጠን፣ አድርግ የሚለን ካለ ማድረግ፣ አታድርገው የሚለውን ነገር ካለ አለማድረግ፣ ውሳኔን ማድረግ በጣም አስፈላጊ ነው። እግዚአብሔር ልጆች ይህንን እንድታስቡት እንድታውቁት ነው። ሁለተኛው ደግሞ አሁን ዝም ብለን ተቀምጠን እግዚአብሔርን አዳምጣለሁ ብለን እንድንቀመጥና ሁለተኛው ማዳመጥ ድምፅ ደግሞ በድጅሯችን ይመጣል። እሱም የልባችንና የስሜታችን ድምፅ ነው። ቅድም ባልነው መሰረት ራሳችንን ከፍተን እግዚአብሔር እንዲናገረን ካላሰናዳን ሁለተኛውን ድምፅ ደግሞ የመስማት ግዴታ ውስጥ እንገባለን። ጸጥ ስንል ግድ፣ እኛ ሰዎች ለመስማት የተፈጠርን መስማታችን አይቀርም። እሱም የልባችን ሀሳብ ነው። የልብ ሀሳብ ደግሞ ሰውን ይበታትነዋል። ነዋል እመቤታችን ቅዱስ ድንግል ማርያም ስለትቤተኞችና ትቢተኞችና ስለጠተኞች ስትናገ በጸሎቷ ላይ በልባቸው ሀሳብ የሚኮሩትን በታተናቸው። ልባቸው ልክ ነው ብለው የሚያስቡት የውስጣቸው ሀሳብ በቃ የህይወታቸው ወይም ጨረሻ የጥበብ ምክር የሚመስላቸው ሰዎች አሉ። ተቀምጠው ቁጭ ብለው ለሌቱን ሙሉ ሀሳባቸው የሚያዳምጡ ቅድም እንዳልኳችሁ መርካቶ ገብተን ከምንሰማው ጫጫታ በላይ የልባችን ጨቀታ ይበልጣል መርካቶ ምናልባት የሚሰሩ ሰዎች ድምፅ ሊሆን ይችላል ምንሰማው የልባችን ድምፅ ግን የሲኦል ድምፅ ሰው ልቡ እንደ ጥልቅ ሲኦል ነው ሲለን ኢሳያስ ሳያስ ኤርሚያስ እንደ ጥልቅ ሲኦል የሲኦል ድምፆች የሚሰሙበት ነው በጣም ብዙ የሚያስፈራሩ ድምፆች የሚወጡት ከልባችን ነው ስጋቶች የሚወጡት ከልባችን እና ይህን የተማርኩት እውነት ለመናገር አንድ ልቤ አይደለም ራሴን ልቤን አዳምጬ የተማርኩት ነው። እኔ በግሌ ሰባኪያችሁ፣ ቄሳችሁ ምነግራችሁ እውነት ነው። አንድ ቀን አንድ አገልግሎት ሰጥቼ ወጥቼ ሩቅ ያገር ነበር ሄድኩት እና ደከመኝ፣ በጣም ደከመኝ። አድካሚ መንገድ ነበር እና ዛሬ ረፍት ላድርግ ምንም ነገር አልሰራም ብዬ ቤት ገብቼ ብቻዬን ተቀመጥኩ። ሁሉም ትምህርት ቤት ሄደዋል፣ ስራ ሄደዋል። ብቻዬን አለሁ ቤት ውስጥ እና ምንም ልክ ሳልሆን አጓልኩ ማለት ልክ አልነበርኩም። ብቻዬን ሆኜ ብቻዬን ሲሆን ደግሞ መዝሙራትን የሰማሁ መጽሐፍ ቅዱስን እያነበብኩ አሁን በምላችሁ መንፈሳዊ ትጋት ውስጥ አይደለም የቆየሁት። በቃ ዝም ብዬ እያረፍኩ ነበር። ዝም ብዬ የሚያቀበለኝን አሳብ አስባለሁ። ልቤ ውስጥ የሚመጣውን አሳብ አሰላስላለሁ። ወደ ማሰላሰል ገባሁ። አዳምጠው የነበረው ግን በጣም ዘግናኝ የሆነ ሀሳብ ነበር። ዝም ብዬ ስጋት ይሰማኝ ጀመረ። ዝም ብዬ ስለ ነገ ሳስብ በጣም ጨለማ ነገ ይታየኝ ጀመረ። ልጆቼን ሳስብ የልጆቼ ዘመን ጠባብ መንገድ እንደሆነ ይታየኝ ጀመር። እንደገና ደግሞ ውስጤ እግዚአብሔርን የሚያውቅ ውስጤ፣ ደግሞ ከዚህ ሀሳብ ጋር ሲታገል አዳምጠዋለሁ ለምሳሌ ብዙ ወጣቶች ከተማ ውስጥ ይገባሉ፣ ይወጣሉ ግን ስራ የላቸው። እነዚህ ሁሉ ወጣቶች እድል ፈንታቸው ምን ልታደረግ ነው? ምንድነው እነዚህ የሚሆኑት ብዬ አስባለሁ። ከዛ እነዚህ ወጣቶች መኖር የሚያቅታቸው ይመስለኝና ያሳዝኑኛል፣ እጨናነቃለሁ በሀሳቤ። ከዛ ግማሹ ልቤ ደግሞ ምንለኛ እግዚአብሔር ብዙ ተባዙ፣ ምድር ምሏት ብለዋል። ላያኖር ነው ወይ ብዙ ያለን መኖር እኮ ይችላል። ሰው ሰው ቢበዛ መኖር ይችላል። ምድርን ቢሞላ መኖር ይችላል እኮ ሰው ምን ማለት ነው ደግሞ እያለ ውስጥ ልቤን የሚያርም ደግሞ ሌላ የተማርኩት የተረዳሁት እግዚአብሔር ቃል ደግሞ ውስጥ ያገኛል ሁለት አይነት ሰው ሆኜ ዋልኩ እና የዛን ቀን የተረዳውት ነገር ምንድነው፣ ሰው ብቻውን ሲቀመጥ ከእግዚአብሔር ጋር ካልተቀመጠ እንደው ብቻው መቀመጥ ያለበትም ብዬ አመንኩ። ሰው ዝም ሲል ግድ ቅዱስ ሀሳቦች እንዲያስብ የሚረልፍ ነገሮች ማዳመጥ አለብን። አጠገባችን ያለ አንገቱን ደፍቶ የተቀመጠ ጊዜ ሲያገኝ ቀና የሚል ክፉ ልብ አለ። እሱ እንዲያስብና የእሱን ሀሳቦች እንድናውጥንጥን እንድናብሰለስል ከፈቀድንለት ሊያሳብደን ይችላል። አብዛኛው አብዛኛው ህዝብ በሰለጠነው ዓለም የሚኖረው በሀገራችን በኢትዮጵያም የሚኖረው ህይወት አስቀያሚ ሆኖ የሚታየው ከልቡ ጋር ስለሚነጋገር ነው። የውስጡን ጫቀታ ስለሚያዳምጥ ነው። አብዛኞቹ ነገሮች ደግሞ ግምት ናቸው። ከእምነት ተቃራኒ በሆኑ በፍርሃት የተቃኙ ሀሳቦች ናቸው ከሰው ልብ የሚወጡት። ምንም የእግዚአብሔርን ቃል ብትማሩ ዕለት ዕለት ልባችንም እግዚአብሔር ጋር መደገፍ አለን። ምንም የተማርን ብንሆን ምንም የተማርን ብን የአስቆሮቱ ሰው ይሁዳ ሶስት ዓመት ከጌታችን ከኢየሱስ ክርስቶስ አፍ ነው የሰማው። ቀላል እንደሚመስላችሁ ጌታ ኢየሱስ ክርስቶስ ድንጋይ የሚያቀልጥ አስተማሪ ነበር። ግን ለልቡ ሀሳብ ተሰጠ። ይገርማችኋል። ልቡ ለወደደው ገንዘብ ተሰጠ። ከጠፋ በኋላ እንኳን እንደ ሰው ንስሐ መግባት አቅቶት ሙት ሙት ሙት ሙት የሚለውን ሌላውን የልቡን ሀሳብ አዳመጥ እና ይሁዳ ህይወቱ የተበታተነችው በልቡ ሀሳቡ ውጭማ የሚሰማው ቅዱስ ቃል ነበር። እንኳን የእግዚአብሔርን ቃል የማያውቅ ሰው ቀርቶ የእግዚአብሔርን ቃል የሚያውቅ ሰው ሳይቀር እለት እለት ቃሉን እየሰማ ካልበረታ ለገዛ ልቡ አሳልፎ ሊሰጥ ይችላል። ይሄ ደግሞ አደገኛ ነው። ጭንት የነበረው የጥበብ ሰው ሶሎሞን በልባቸው ማስተዋል አትደገፉ ያለን ለዚህ ነው። እና ብቻችንን ስንሆን ልባችንን ከማዳመጥ ይልቅ እግዚአብሔር እና ሀሳቡን ቃሉን የምናዳመጥበት እድል ቢኖረ ጥሩ ነው። ልባችን ውሸታም ዓለም ነው። አብዛኛው ሽብር፣ ጭንቀት፣ ፍርሃት የተሞላ ዓለም ነው። ይህንን ዓለም እያዳመጥን በውስጣችን ቀታ ተቀብረን እንዳንሞት መጠንቀቅ አለብን። ብቻ የነኝ ሰው አልፈልግም፣ ከሰው ጋር መሆን አልፈልግም ምንል ሰዎች ከማጋለመዋል ይህን ውሳኔ እንደው ሰማን ቀድመን መማየት አለብን። ከራሳችን ጋር ከልባችን ጋር እነዛ ነው የምናስበው። እንኳን ኛ የተቀደሱ ነቢያት ሳይቀርኩ በዚህ ተፈትነዋል። ኤልያስ እኮ ልቡን አዳመጠና ግደለኛል። ሰው ሁሉ አልቋል፣ የእግዚአብሔር ሰው እኔ ብቻ ነኝ ያለው እኮ የገዛ ልቡ ነው። እውነቱ ግን ሌላ ነው። ሰባት ሺህ ለጣዖት ያልሰገዱ ኤልያስን የመሰሉ በእስራኤል ነበሩ። በሰማርያ ነበር። እሱ ብቻ እንደሆነ ግን የነገረው ልቡ ነው። ልቡን አዳመጠና ግደለኛል። መቸም እግዚአብሔር እንደ ሀሳባችን አይደለም፣ ከሀሳባችን በላይ ነው። እኛ በላያችን እንደምናሟርተውም አይደለም፣ የሚያኖረን እንደ ታማኝነቱ ነው። እና የምንኖረው በእግዚአብሔር ታማኝነት እንጂ ልባችን እንደሚያስበው አይደለም። ስለዚህ ብቻችንን ስንሆን እግዚአብሔርን የመስማት እድል መፍጠር ለራሳችን አለብን። አለዛ ደግሞ ለብቻችን ጸጥ ብለን መቀመጥ ብዙ አደጋ ላይ ሊኖረው ስለሚችል እንዴት ጸጥታችንን መቆጣጠርና መምራት እንደሚገባን አሁን ዛሬ የተቀመጠው ትምህርታችንን ተምረናል። ያንን ጸጥታ ጊዜያችንን እግዚአብሔርን በመስማት ካሳለፍነው ኃይል የምንቀበልበት ይሆናል። ኢሳይያስ እንዳለው እግዚአብሔር ባርካቸው ሰማኑን በልቦናችን ጻፈ። መንፈስ ቅዱስ ይባርከን። በትምህርቱ ኮሜንት ሳታደርጉ አትውጡ። ቃሉት ያሰማልኝ ብላችሁ ብትመረቁ በረከቴ ነው። አሜንም ብትሉ ተመራክቱን ብትጽፉ ብቻ ኮሜንት ሳጽፉ አትውጡ። ሼር እና ማለት ደግሞ ላይክ የሚለውን በተን ሳትነኩ አትውጡ። ይህ ስታደረጉ ሰው ነገ ተነጎዳ እንዲሰማው እድል እንዲያገኝ ቪዲዮ ያደርገዋል ማለት ነው። እግዚአብሔር እጃችሁን ዘራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ሰላም።